የድምፃውያን ዷለም ጎሳ ማናጀር የሆነው ሌሊሳ ኢንድሪስ የተፈጠረውን ለቢቢሲ አፋን ኦሮምኛ ከሰጠው ምላሽ ላይ አግኝተናል። ንጋት 11 ሰዓት ላይ ስልክ ተደውሎ ቀነኒ ተጎድታ ሆስፒታል ገብታለች ቶሎ ድረስ እንደተባለ የሚናገረው ሌሊሳ እሱ ሩቅ በመሆኑ በሰዓቱ መድረስ እንዳልቻለ ይናገራል። ቦሌ አራብሳ ከአመታት በላይ በጋራ ከሚኖርበት መኖሪያ ቤታቸው ከአምስተኛ ፎቅ ላይ እንደወደቀችና ምን እንደተፈጠረ ፖሊስ እያጣራ መሆኑን ተናግረዋል። ክስተቱ ከተፈጠረ በኋላ በቅርብ በሚገኘው ያኔ ሆስፒታል ከገባች በኋላ ጠዋት ፖሊስ መጥቶ ሬሷን ወደ ሚኒሊክ ሆስፒታል ለምርመራ ከወሰደ በኋላ የምርመራ ውጤት እስኪወጣ አስክሬኗ ወደ ቤተሰቦቿ ሱሉልታ መሄዱን ነው የተገለጸው። ድምፃዊ አንዱ አለም ጎሳ ለጥያቄ ትፈልጋለ ተብሎ ከሆስፒታል ወደ ፖሊስ ጣቢያ ተወስዶ እዛ የሚገኝ ሲሆን፣ እኛ የምናውቀው እስካሁን አለመታሰሩን ነው። ምርመራ እናደርጋለን ብለው ነው ፖሊሶች የወሰዱት ሲል ማናጀሩ ይናገራል። ለሁለት ዓመታት በፍቅር ከቆዩ በኋላ በቅርቡ ጋብቻቸውን ለመፈጸም እየተዘጋጁ እንደሆነ አውቃለሁ ሲል ሌሊሳ ለቢቢሲ ገልጿል። ቀን እስከ ማታ ድረስ የልደት ፎቶዎችን ሳነሳት ነበርም፣ ጠዋት መርዶዋን አረዱኝ። ወንደሰን በጋሻው በፎቶግራፍ ስራዎቼ፣ ካፈራዋቸው ወዳጆቼ መካከል የቀኝ እጄ የምላት እህቴ ቀንን ያዱኛ መካሬ ጓደኛዬ፣ የክፉ ቀን ወዳጄ ነበረች። ትናንትና መጋቢት አንድ ቀን 2017 ዓ.ም ከቀኑ 10 ሰዓት ጀምሮ እነዚህን የልደት ፎቶዎች ሳነሳት ነበር። ማታ አንድ ሰዓት ላይ በሰላም ተለያይተን ዛሬ ጠዋት መጋቢት 2 2017 ላይ ጠዋት ማረፏን አረዱኝ። ወንዴክስ ስቱዲዮ፣ ወንደሰን በጋሻው ለቤተሰቦቿና ለመላው አድናቂዎቿ መጽናናትን እመኛለው ሲል በሶሻል ሚዲያ ላይ ይህንን ጽሁፍ አጋርቷል።